አሰልጣኝ ተረፈ አመሰግናለሁ። ግብ ተቆጠረባችሁ በኋላም አስቆጥራችሁ ሽንፈት አስተናገዳችሁ። ዛሬም በመከላከል ቡድናችሁ አልታረምም። ይሄ ነገር ከቀጠለ ቡድናችሁ ላይ ስጋት ሊፈጥር አይችልም? ያው ምንም ስጋት የለም። ቀሪ ብዙ ጨዋታዎች ስላሉ ያንን ታሳቢ እያደረግን በቀጣይ ለቀጣዩ ጨዋታ ከዚህ አንጻር የተሻለ ነገር አለ ከባለፉት ጨዋታዎች፣ ምንም ጥርጥር የለውም። እዚህ ደረጃ ላይ ስትገኝ ቶቹ ላይ የሚፈጠር ጫና አለ። ቅድሚያ ጎል ተቆጥሮ ብን መልሰን ጎል ማስቆጠራችን በራሱ አንድ ነገር ነው። ስለዚህ ድሮ አድርገን አንድ ነጥብ ማግኘታችን ትልቅ ነገር ምናልባት አሁንም ከአጨራረስ አኳያ ክፍተቶች ይታያሉ። ከተጋጣሚያችሁ ጋር ዛሬ አንድ ነጥብ ስታስመዘግቡ ሰላሳ ገብታችኋል ከታች ያሉት ቡድኖች ደግሞ ከዚህ የራቁ አይደሉም ና የሚገኙ እድሎችን አለመጠቀምስ ቡድኑ ላይ ሌላ ተጽዕኖ አይኖረውም ብለ ታስባለ? ያው አሁን ፕሮግሬስ አለው ካለፉት ሁለት ሶስት ጨዋታዎች የተሻ አንድ ጎል እናስቆጥረ የቻለው እና የተሻለ ነገር አለ። ግን ያው ሌላ ቀጣይ የቤት ስራ እንደሚጠብቀን ምንም ግልጽ ነገር ነው። የሚቀጥለው የቤት ስራ በደንብ መዘጋጀት ነው። በመጀመሪያው አጋማሽ ተጋጣሚያቸው የተሻለ ነበር። ከረፍት መልስ ግን የተሻለውን እንቅስቃሴ ለማድረግ ሞክራችኋል፣ ግብም አስቆጠራችኋል እና በሁለተኛው አጋማሽ ወይንም አጠቃላይ ጨዋታው ላይ ስለነበረው ነገር የምትለው ነገር ይኖራል? ያው አጠቃላይ በጨዋታው እንቅስቃሴ የተሻለ ነገር ነው እኛ ከባለፉት ጨዋታዎች አንጻር ነው የምንገመግመው ና የተሻለ ግብ ዕድል ፈጥረናል። በሁሉም የሜዳ ክፍል ላይ ብልጫ ለመውሰድ ጥረት አድርገናል። የተከላካይ ስህተት ነበረ። በዛ አማካኝነት ጎል ተቆጥሮብናል። ያው መስራት የሚገባን ነገሮች እንዳሉ የሚያሳይህ ነገር አለ። አሁንም አንድ ነጥብ ጥሩ ነው፣ ከመሸነፍ ጥሩ ነው። ነገር ግን ለቀጣዩ ጨዋታ ደግሞ መነሳሻ የሚሆን ነገር ስለሆነ ዛሬ ያየናቸውን ክፍተቶች ለሚቀጥለው ጨዋታ አሻሽለን እንመጣለን። ምናልባት አሰልጣኝ ታገሱ የመጨረሻ ቅጣት ባስተናገደበት ጨዋታ ክለቡ አይወርድም የሚል ሀሳብ ተናግሯል። ና ምናልባት እነዚህ ነጥብ እየጣላችሁ ተደጋጋሚ ነገሮች ሲመጡ ወደዛ ስጋት የማምራት ነገር ይኖራል? ብለት አታስብ ምንም የመውረድ ስጋት የለም ቀሪ በርካታ ጨዋታዎች ስላሉ። አሰልጣኝ ጸጋይ ከወልዋሎ ጋር ቆይታ ነበረ። በአዋሳ ከስንብቱ በኋላ በድጋሚ መቀሌን ይዛሃል። አጠቃላይ ግን የዛሬው ጨዋታ እንዴት ገመገምከው? የመጀመሪያ ጨዋታ ነው ከመቀሌ ጋር እና እንዴት አየው? ኦኬ የዛሬው ጨዋታ በጣም ጥሩ ነው። እንደምታውቀው የዘጠኝ ሰዓት ጨዋታ ማለት ያው ብዙ አቅም የሚፈታተን ጨዋታ ነው። ምክንያቱም የአየር ንብረቱ በፈለግኮ መልክ እንድትጫወት አያደርግም። እንደዛ ሆነ ግን የቲማችን ሜዳ ላይ የነበረው እንቅስቃሴ ቀላል የሚባል አይደለም። አሁን እንደምታውቁ እኩል ነጥብ ይዘና የገባ ነው። ዛሬ ያው ልምድ ያላቸው ተጫዋቾች ይበዛሉ። እነሱም ጋም እኛ ጋም የነበረው ከፍተኛ ተነሳሽነት ነበረ። ስለዚህ ቀርፍ በፊት ብዙ ጥሩ ነገሮች ነበሩን በዛ ሰዓትም ጎል ስኮር አድርገናልና፣ ትችኛ ያው ፍጹም ቅጣት ምን የገባብን። ስለዚህ ተመጣጣኝ ጨዋታዎች ታይተዋል ብዬ ነው ማሶ ሁላችን። ምክንያቱም በዚህ ሰዓት ጠንካራ ውድድር ያው ላለመውረድ የሚደረጉ ፉክክር ቀላል የሚባል አይደለምና፣ ወጣቶቹም ልምድ ያላቸው ተጫዋቾቹም ዛሬ ሜዳ ላይ ያርጉት፣ በእኛ በኩል ተጫዋቾቹ ያደርጉት ተጋድሎ ቀላል የሚባል አይደለም። በዚህ አጋጣሚ ልጆቹም ለማመስገን ፈልጋለሁ። ምናልባት ኮች ቡድኑ እየመጣበት ያለው ሂደት በሜዳ ላይ ጥሩ የመንቀሳቀስ እንትን ነበረው። ነገር ግን በመከላከሉ አሁንም መቀረፍ አልቻለም። በቀላሉ ነው በተጋጣሚ የሚረታውና ይሄ ነገር ይሄ ቦታ ላይ መሻሻል የለበትም ብለ ታስባል። አዎ እንግዲህ ሻሻላ ብለም ናሶ አንዳንድ ጊዜ ያው እንደምታውቀው እግር ኳስ መከላከል ማጥቃቱም አለበት። ስለዚህ ዛሬ በእርግጥ በክፍት ጎሎች ነው ያቸው ጎል አልገባብንም። በፍጹም ቅጣት ምነው የገባብን። ልጆቹ ግን የሚችሉትን አድርገዋል። አሁን ታክቲካሊ ግን መስራት ያለብን አሁን አጭር ጊዜ ነው። እኔም ከመጣሁ አጭር ጊዜ ነው። ከተወሰነ ጊዜ በኋላ ቡድኑ በሚፈልገው ፎርም ይገባል ብዬ ማስባሉ። ግን በከፍተኛ ፍላጎት ተጫውቷል። በቀላም ጥቃቅ ስህተቶች አሉ። እነሱ እንደተባለው በታክቲኩ በሁሉም ነገሩ ኳስ ንጅና ኳስ ስናጣ የምንሰራ ቸስራዎች ስራዎች ይኖራሉ። እሱ ማስተካከል ነው። ነገር ግን ያው በዚህ ሰዓት ጭንቀትና ውጥረት የበዛበት ጨዋታዎች ስለሆነ በተጫዋቾች መፍረድ ማችል፣ በታክቲኩ መፍረድ አትችልም። ዞሮ ዞሮ ግን እንደተጋጣሚያችን ሁኔታ አሁን በሚመለከታቸው ጨዋታዎች አሸንፈን አትሊስት በፕሪሚየር ሊግ ለመቆየት ከፍተኛ ጥረት እናደርጋለን። ቡድኑ ከዚህ ቀደም የነበረው ክፍተትና አንተም ከመጣሃ በኋላ መሻሻል አለበት ብለህ የምታስበው ምን ሊሆን ይችላል? አይ ይሄ አጭር ጊዜ ነው። ይሄ ነው ተብሎ መገመት አይቻልም። ከመጣ ከመጣሁን ሶስት አራት አምስት ቀን ነው። ይህን ሁሉ ለውጥ አለ ብዬም አልገመተም። ተጫዋቾቹ ያላቸውን አቅም አውቀው እንዲጫወቱ ነው ያደረግኩት እንጂ የተለየ ነገር አይደለም። ልጆቹን በስነ ልቦናው ጠንካራ ከአሁን ጀምሮ ያሉ ስራዎች ላይ ጠንክረን መስራት እንዳለብን እንጂ የተለያዩ ስራዎች አይሰሩም። በፊት የነበሩ ናቸው። ከዛ በፊትም ሲሰሩት የነበረ ነገር ላይ ጥሩ ነው። ቡድኑ እኮ ጥሩ ነው። ብዙ አጋጣሚ የሆነው እንደዚህ አይነት ደረጃ ላይ ተገኘ፣ እንጂ ከፍተኛ ጥረት እያደረጉ ነው ያሉት። ስለዚህ ቲማችን አሁንም ቢሆን የመንፈስ ጥንካሬው ተጠናክረው እንዲቀጥል ከፍተኛ ጥረት እናደርጋለን እና ያደረጉት ነገር ግን አሁንም ቢሆን ማመስገን ይፈልጋሉ። ልጆችን እኔም አመሰግናለሁ።